ከሰፈራችን ውስጥ ከአንተ የተሻለ ገቢ ያለ ሰው የለም። አንተ ነህ የተሻልክ፣ ግን ሁሌ ኋላ የምትቀረው አንተ ነህ። ሁሌ የምታመራው አንተ ነህ። ገንዘብን ካዝናጭቀኸው ምን ልታደርገው ነው? ቆይ ይዘነ ምን ይመስልል እንዲያለእኔ እዚህ እንደ ሰው እንኖርበት በ እንዴ! ለሰውም ለደሃም ስጥ ስጥ። የሰደግከው ኮ አብሮ ሄደው እንጂ ዚህ የበላኸው የጠጣኸው ቆልፈው ሄድከው አይደለም ራ የሚከተል ራ የሚከተለው ኮ ሀይር የሰራህበት ቤተሰቦች የካደምክበት ካደምክበት ነው። ከሄድ በኋላ ከፈለግ ወረዛ አሸጋግሪና ትወልጃለሽ እንጂ አሁን አትወልጅም። ሌላ ወጪ እንደገና አናሴ ላይ እንትን አይልም። ብር የለም። ሲተቁንስ የወለ አንዱን መደብ ለሚተሰበ፣ አንዱን መደብ ደግሞ በቅርቡ ነው የሞተው ሙስጠፋ። ሳምንት ሙሉ ጭራሽ። ለማንኛውም አሁን ሆስፒታል መሄዱ አቀረ። እሰይ አንቺ እኮ በጣም ጥሩ ሰው እኮ ነሽ። አላህ እንኳንም ጠራሁሽ። ሆስፒታል የለ፣ አምቡላንስ የለ፣ የባጃጅ የለ፣ የምን የለ፣ ገራግርሽ ነው ወጪ። ምን አይነት ሰው ነን ግን? እንዴት ነው? በዚህ ሁኔታ ውስጥ ነው እንኳን የገንዘብ ነገር የሚያሳስበኝ። ገንዘብ ያላሳስበኝ ምን እንዲያሳስበኝ ይፈልግሽ? ምን እንደ ያሳዘበኝ ይፈልጅ? ገንዘብ ያሳዘበኝ ቤት ውስጥ ህይወታቸው ማለት ምን ነው? አላህ ነው። አድራሻችሁ የት ነው? ቤተልግጫ ፎቅ ጀርባ ሚላ ላሳይሽ። ባለቤት ኮ ከኢትዮ ሰራት መጅልስ ውጭ እንዳታዥ ብሎ ነው። ምን የተለየ ነገር ኖሯችሁ? ልዩነታችን ሌና ላሳይሽ። በጣም ተጨማሪ ምርቶቻችንን ለማየት ወደ ሌላኛው ብራንቻችን መሄድ እንችላለን። ሚልግራም ቁም ሳጥን ሽን ግራም እንዴት እንትሰራላችሁ? አሁን ሠራለን። ለዛውም ጥራትና ጥንካሬ ያላቸው ኢትዮ ሳዳት አረቢያን መጅሊስና ፈርንጫ ፈርኒቸር። አድራሻችን አዲስ አበባ ቁጥር አንድ ቤተል መንዲዳ መውረጃ አሚፋግ፣ ቁጥር ሁለት ቤተል ቢጫ ፎቅ ጀርባ፣ ኢትዮ ሳዳት አረቢያን መጅሊስና ፈርኒቸር።

እኛማኮ በሰላም ተገላገልሽ ብለን ሳንጨርስ ዝለፍልፈሽ ስትወርቂ እንዴት እንዳስደነገጥሽ ከባድ ነው። ብቻ ጓደኛው ን በቃ የሚቀልብ የሚሰሩት ነው። እንዴት በእንደዚህ ዓይነት ነገር ይቀልላል? የሚቀልጁበትን ነገር አያውቅም። ምን አለባችሁ ቁጭ በሉ። ምን አለባችሁ እናንተ ተመቻችታችሁ ቁጭ ብላችኋል። ምን አለባችሁ ትላለህ። ባለቤት በሰላም ቤቷ ስለገባች አላህ ልታመሰግን ይገባሃል።

ልክ ናቸው በአላህ ህዝነት ነው የተረፈችው በጣም ብዙ ደም እኮ ነው የፈሰሰው ነገር ግን በዚህ ኬዝ ምክንያት ስንት እና ስንት እናቶች እንደሚሆኑ ታውቃለህ በቀን ውስጥ እንኳን በርካታ እናቶች ናቸው በወሊድ ምክንያት ህይወታቸው የሚያልፉት በደም መብሰስ ምክንያት ነገሮች ላይ ዝንጎ መሆን የለብንም። ሁሉም ነገር እንደ ቀልድ ማሰብ የለብንም። ምን ማለት ነው? ትልቅ ሰው ነህ አንተ። እኔ እንደ ቀልድ አላሰብኩም፣ እኔ እንደ ቀልድ አላሰብኩም። በቃ የዛን ቀን አንቺ ስትደውይልኝ እኔ ቀኗ ገና መስሎኝ ነው የተዘናጋሁት እንጂ በኋላ ግን እንደዛ መሆኑን ሳይ የማጣት መስሎኝ በጣም ደንግጬ ነበር። እውነት ለመ ዘናጋት ብዙ ዋጋ ያስከፍላል። እሺ፣ በገጠር አካባቢ ያሉ ሰዎችስ በትራንስፖርት ማጣት፣ በቂ የህክምና ቦታ በማጣት ምክንያት እሺ እንደዚህ አይነት ችግር ያጋጥማቸዋል እ ውስጥ እያለን መሀል ከተማ ውስጥ እያለን በአንተ ምክንያት እቺ ሴት የሆነ ነገር ሆና ብሎ እንደው ጸቀቱን ችችሏለ አንቺ እንደዚህ አይነት ክፉ ነገር አታውሪ። እኔ በቃ ምስለኝ ብቻናም ብለለ አይል አለ እንኳንም አለፈ። ለማንኛውም እሱ እንኳንም አለፈ፣ ግን ያላለፈ አንድ ነገር አለ ወጪ። አዎ ወጪው ናሌና ዙሮኝ አሁኑ ሆነች እንደዚህ በደንብ እያየው እራሱ አለ እንዲህ እንዲህ ይዞርብኛል በቃ ይሄን ኩራቱ እንዴት ነው የሚያደርገኝ? ወጪ አላለፈም። ወጪ ቀላል ወጪ ነው። ሀምሳ ስድስት ሺህ ብር እኮ ነው ያወጣሁት። ሀምሳ ስድስት ሺህ ብር ከአንቺ አይበልጥብኝም። ይሄ ብዥ ያለብኝ እኮ ነው። አሁን ሲሄድ እኮ አንተ ምንሽን የምትቀይረው አባ እንደዛ ሁኚ። ታመሜና እንደዛ ከሞት ተመልሼ፣ አንተ አሁንም ስለገንዘብ ነው የምታስበው? ያ ሁሉ ገንዘብ፣ ያ ሁሉ ገንዘብ ይወጣል ለሶስት ቀን እኔ እኮ መጀመሪያ ቆየ አስጠልሽ። መጀመሪያ ዶክተሩ ነው የሸወደኝ። የመዳን እድሏ ሀምሳ ሀምሳ ነው። ሰማይ ምድር ዞረብኝ። በቃ እኔ የማጣሽ ነው መሰለኝ። አላ ወጪው አላ ያው ልጅ ወጪ አትቀየሩ ማለት ምን ማለት ነው? ከዚህ በላይ ምን እንደምትማረው፣ ሞቼ ቢሆንስ ከሞት በላይ የሚያስተምር ነገር አለ? እኮ የዱኒያ ነገር እኮ ነው። ምንል ጥለው የምትሄደው ነገር እኮ ነው። ምንድነው ለገንዘብ እንደዚህ የምትሳሳው? ይህን ያህል ገንዘብን የመሰለ ነገር እንዲህ ቀለል ሽ አታቅልይው። ይከፋኛል ገንዘብን ስታቅልኝ። ገንዘብ ስለቆጠብኩኝ መሰለኝ ዛሬ ምር አውጥቼ ሆስፒታል እንድትታከም ያደረጉት አንተ ገንዘብን ያዳነኝ ነው የሚመስልህ። ገንዘብ አይደለም ያዳነኝ። ገንዘብ ሕክምና ለማካሄድ ሰበብ ነው እንጂ የሚሆነው የማዳን ስልጣን የለውም። ገንዘብህ ምናልባት እንድታከም ሰበብ ሆኖ ሊሆን ይችላል። ያዳንን ያሻራይ ግን ጌታዬ አላህ እሱን አቃል ነው እሱን መች ካልኩኝ እኔ ገንዘብ ግን እንድንጠቀምበት ነው አ ምትሰጠ አ አንቻስ ነገሪያት ምን ገንዘብ ባይኖር ሰው መታከም ይችላል። ነገሪያት በገንዘብ ቢሆን ኖሮማ ስንቶቹ ገንዘብ እያላቸው መኖርን እየናፈቁ አይሞቱ ነበር፣ ወደ አኼራ ሄዱ ነበር። እኔ ላይ ሲሆንማ ምን አልሽኝ? እንዲህ ታረዝ ምወልሽ አይደለም። ምን አለ አንተ፣ እንዴት ነው ትክክል ነህ ብለሽ ብትደግፊኝ ምን አለበት? ለገንዘብ ባሉ ይህን ያህል አትስጥ ነው እያልኩ ያለሁት። ገንዘብ ስላለ የታከመችበት ገንዘብ ባይኖረው አታከም ነበር። ያው ሁሉ ገንዘብ ሃምሳ ስድስት ሺህ ብር አውጥቼ እንደገና ሳክሚያት አሁን ምንድን ነው የምትሉኝ? አይ ዶክተሩ አያዝስ ይችላል። መድኃኒት አለ ያስተምላችሁ የመድኃኒት የሁሉ መድኃኒት የሁሉ የገዛሁልሽ መድኃኒት የታለ? ፋርማሲ ሊከፍሱ ነው ነገር ነው እንደገዛሁት መድኃኒት ነው የሚገዛው። አንዱ ሸራለሽ ከዶክተሮቹ ጋር ምን ግሉኮስ ምናምን ሲሉ ያልገዛውት የመድኃኒት አይነት አለ ወይ? በየፋርማሲው የዞርኩኝ ስንት ነገር ነው። ያ ግዛው መድኃኒት እኮ በወቅቱ ለተደረገላት ሕክምና ነው እንጂ የሚረዳት ለአሁን አይደለም። ምግብም ከልክሏታል። ምንም እየበላችሁ አይደለም። አሁን ቫይታሚን እና ለደማነስ የሚሆን ምንድነው? ነው በዳይት ሆም ሊሰራ ምን በምን ታውቃለህ? ለደም ማነስ አዎ፣ መጀመሪያ አልገባኝ። እንደዛ በጣም ጥሩ። ደምን ከሚተኩ ነገሮች አንዱና ትልቁ ወሳኝ ነገር ቀይ ሥር ነው ታ እና

እቺ ሴት ህመሟ ኢንፌክሽን ፈጥሮ የሆነ ነገር ወደ ህመሟ ብትመለስና ብትጎዳ ኃላፊነቱን አንተ ነው። ነ ተጠያቂ አይደለሁም። ምን ሻምጮ አምጪው። ችግር የለም ችግር የለም ብቻ ይገዛል። ከእሷ የሚበልጥብኝ ነገር የለም። ግን ሆስላትነ አሁን ቡና ማቀራረብ አለብኝ። ጋም ይመጣል። ግን ይኸውልሽ ይህንን ጨቅላ አንድ ፍሬ ልጅ ገና ከዚሁ ከወዲሁ ግን አባካኝነት እንዳታስብ ስለ ቁጠባ አስተምር። በዛውም ቪንቶ ምናምንም ጁስም ግዛላት። አራስ እኮ ናት። አንተን ከባከባትች

ምን ነው እንደዚህ ያዙኝ፣ ልቀቁኛል። ችግር እኔ ምለው ማይገባኝ ነገር፣ ወይ ከማን ነው የምትደብቀው? ቤት ውስጥ ያላችሁ አንተና እሷ ናችሁ። ከማን ነው የም ያው ባለቤቴን ታውቂያታል። ጣፋጭ ነገር ካገኘ መላስ እና ስኳር ቅማ ቅማ ስኳር በሽተኛ ብትሆን ቢኝ ጉዳቱ ለኔ ዋር፣ ወጪው እንደገና ለኔ ያር። ስኳሩ አስበህላ ቡና፣ ስለ ምንድነው የምትደብቀው? አንቺ እኮ መድኃኒት ግዛ ነው አብጋሽም። ምን አለበት መድኃኒቱን ሁኔ ሂጅ ብገዛ። እንግዳም ይመጣል አቀራረብ ይጠብቃል። ውጋት ሆንሽ ውጋት ወዴት አይግቢ። ካዝና ውስጥ መጓታዎች ግቢያ። እዚህ ሆኜ አመጣልሻለሁ። እንዳትከተኝ። እኔ የማስቀምጥበትን ቦታ ማንም ሰው እንዳያልብ

ይህንን ስኳር ለሁለት ወር ነበር ያሰብኩት። እንዲህ ልቆርጠው ነበረ፣ ግን ግፍ ይሆናል። ያው ሰው ምናምን ስለሚመጣ እንግዲህ ጠያቂ ስለሚመጣ ለአንድ ወር ይኸው። ቡና ለአንድ ወር፣ ለአንድ ወር ኮታ ቡና ስንት እንደገባ ታቂ ማለት እንዲህ ታየዋለሽ። ቡና እንደ ወርቅ ይኸውልሽ፣ እንዲህ ተነጥሮ የወጣ ቡና ነው። እንደ አንተ ብዙ ጊዜ ስለምትቀልድ ቀልድ ነው ብዬ አልፈዋለሁ እንጂ ይሄ ለአንዱ ሰው ቢሰማ ራሱ ይስቅባል። ለምን ነው ይስቅብኝ? ለምን እንደውም እኮ ከሌላ ጊዜው በጣም በርከት አድርጌ ነው የሰጠሁሽ። አንደኛ ባለቤቴም ስለወለደች ጠያቂ ይኖራል፣ ጠያቂ ሰው ይመጣል ምናምን። ስለዚህ ራስ ጥያቂ። እቺ ለአንድ ወር የሚሆነው? ለአንድ ጊዜ እንኳን አይበቃኝም፣ አይደለም ለአንድ ወር ሆነ ይቅርና ከሌላ የለኝም። በል ከቤት ሄጃው እመጣለሁ ሚራ ሌላ ቤት አይሽ ነው ያጂ ከቤት ሸሽ ሸሽ ቡና ወጣ ተምጪው እዴ እሄ በቃ ወል ሰሚኛለሽ። አንደኛ ለሰው ለጤና ራሱ ሶስቱ መርዞች የሚባሉ ነገሮች አሉ። አማካይ ቆይ ስሚኝ፣ በሕክምና ብዙም ስለማላውቅ ሶስቱ መርዞች ዶክተሮቹ ሲያወሩ ሰምቻለሁ፣ ሆስፒታል ውስጥ ሶስቱ ጮማ፣ ጨው፣ ስኳር ተብሎ ሰምቻለሁ። መቆጠቤ ጥሩ ነው። ግን ምንድነው በቃ አንቺ ካልሽ እንደፈለግሽ አይደል ቡና ደግሞ እኮ ለአመል ያክል ግማሽ እንኳን ቢጠጣ ምን ችግር አለው? አንድ ሲኒስ ቢጠጣ ቢበዛ እንኳ ችግር የለውም። አብቃቃት ነው ሰሙዬ ሰሙ ሰሚራ እንደምንም አድርገሽ አብቃቂው አጫጭቅኛውን በቃ መድኃኒት ሂጅ ልግዛበት አንዴ በዚህ ቡና

አሰላሙ አሌይኩም። አብራሪ የኩላለምን አብራሪ የለም፣ እንትን ባለ ነው። ችግር የለም ተመልሼ እመጣለሁ። ችግር የለም ይላክ ጊዜ

አላ ምንም ማለት ነው። አላ ብቻ ለምን ሰው መታቆራለ ማለት ኢየሱስ ኢየሱስ አግሏለ እሱ እኔ አግሏለ የበላሁበትን ገንዘብ፣ ለምን ገንዘብ ነው ክፈል የሚለኝ እኮ እና እኔ እኔ አልበላሁም ምን አለበት፣ እኔ ግን ትንሽ ጊዜ ቢሰጠኝ ምን አለበት፣ ትንሽ ጊዜ ይስጠኝና ሰራ ሰራ ሸቀል ሸቀል አድርጌ ላት ከፍል ለምን ወሰድክ? ሲጀመር ለየትም የሚሰጥ ለምን የሚሰጥ በአንተ ስም እስከተወሰደ ድረስ መክፈል ያለበት አንተ ነህ። ደግሞ አቅም እንዳለው ሰው ከአንድም አልፎ ሁለት መደብ ጋሽ ሁሴን ነዋ። ጋሽ ሁሴን በግድ አንኮ ሁለት ጋሽ ሁሴን የሰራ ሲጀመር እኮ አቅሙ አለ፣ የመክፈሉ አቅም አለ። ለምን ደግሞ አትከፍልም? የሁሉ ወጪ ሳወጣ ሆስፒታል ውስጥ አብረሽን አልነበረሽም? አላየሽም? አሁን ብርኬት አመጣለሁ። የለኝም፣ ቢኖረኝና በከፍል እኮ ደስ ይለኛል። አይቀርልኝም፣ አይቀርልኝ አይደለም እከብዳለሁ ነው ወይስ ምንድነው? የተነጋገርች ውጭ ከሱ ጋር ምን አለ? ለከይር ነገር እኮ ነው ባለኛ፣ እኔ ከምንጨናነቅባት ምን ባለ በቃ መድኒቱ ትገዛለሁ። ደግሞ አይገርምም ስትገባ ራሱ

ወንድሜ እኔ እኮ የገጠብኝ ችግር ባለቤትቴ ጎልዳ ከወለደች በኋላ ተባለ ሆስፒታል ሄድኩኝ። ሆስፒታል ስንትና ስንት ብር መሰለ የከፈልኩት። ብር እንዳለ አድርገው ጨረሱት። ጊዜ ስጠኝና ቢያንስ ታንተ ሙሉ ችግር አይቼ አርግ። ቢያንስ የሶስት ቀን ጊዜ እራሱ እሱን እራሱ አውርቻቸው እነሱ ኮሚቴዎች አውርቻቸው እሺ ካሉ ነው ይህ ነገር አስረድቻቸው ነው ደግሞ ሁለት የሚባሉ እሱም ቢሆን የሚጠቅመን ስራ ነው የሠሩ አሁን እንዴት

ስሙን ማንን ብለው? እደይ እደይ፣ ጨቅጣነቱ ሽማ እናቱ ላይ እናቱ ላይ መሰለሽ የተገመረው ሰሚራ፣ እኔ ያንችን ምላስ አልችልም። እና ላይ ወጣውት እዳ ቀላል ነው እንዴ? እዚህ ላይ መዝግቤያለሁ። ሁለት ሺህም። ስሚ ይሄ ልጅ ስንት እዳለበት፣ እያንዳንዷ እዳ መዝግቤለታለሁ። ይከፍላታል፣ ወደደም ጠላም ይከፍላታል። ትከፍላታለ። ማትከፍል መስሎ ከሆነ ትከፍላታለ። እያንዳንዷ ነገር ተጽፋልሃለች እዚህ መዝገብ ላይ። ገባህ? ትከፍላለ። አዎ፣ አንተ ሰማኝ፣ ምናልባት አሁን ጨቅላ ስለሆንክ መናገር አትችሉ ይሆናል፣ ግን በደንብ እንደምትሰማኝ አውቃለሁ። ስማ፣ ትሰማኛለህ? አንድ ምክር ልምከርህ። ስታድግ እንደ እናቱ አባካኝ። ቁጠባ ጥሩ ነገር ነው። መቆጠብ ወደፊት ሕይወትን ያሳምረል። ቁጠባ ጥሩ ነው። እሺ፣ የቆጠበ ነው ሰው የሚሆነው። ረጅም ጊዜ አለ፣ ልጅ ነው የምታጫውትበት። በይረዳ ቡና ቀርቧል። ዳ ለንሽ ተመዝግቦልሻለሁ